ሰላም አለይኩም ረህመቱላሂ ወበረካቱ፣ እንዴት ቆያችሁ? እንዴት አላችሁ? ደህና ናችሁ? እኔ ደነኛ አልሐምዱልላህ ረብል ዓለሚን እም ዛሬ ብዙ የምናገረው ነገር የለኝም። በነገራችን ላይ ዝም ብዬ እንትን ልበል ብዬ ነው እንጂ ፎቶ ነገሩ ፎቶው ሌላ እኔ የምናገረው ሌላ ነው፣ ግን አላ አይደለ ስለሰለቸኝ ነው አልሞም

እኔእንጃ ኢትዮጵያዊነት ያስጠላኝ ልበል ወይስ ማንነት ያስጠላኝ ልበል? ወረበል አላቅም ያኔ በቃ ከገዳዩ የሰው ነገር አሳፋሪ ነው፣ አሳፋሪ ነው። አሁን ለምሳሌ አረብ ስለሆነ ነው ወይ ሙስሊም ስለሆነ ነው ካላችሁ፣ እዩ ወደ ዲንም ከወሰዳችሁት ወረበል ካባ አላድላ ከሌላው ሃይማኖት ተከታይ ሙስሊሙ ባሳ በኮሜንትም አይቻለው፣ በቪዲዮም ከሚለቀው አይቻለው። ወይ ሀበሻ ስብሀነ አላህ። ያኔ ኦኬ ኦረዲ ሀገር ላይ መገዳደል እርስ ሰውን ገድሎ ተነስቶ ያኔ ጡዙፊ ማለት ልማድ ነው መሰለኝ። አላሁ አለም። እኔ ላውቅም አልፈልግም፣ አላውቅምም። ያኔ ኢትዮጵያ ላይ ኦኬ ሰው ደም ርካሽ ነው ግን የሚገርመው ደግሞ አሁን እዚህ ለመብላት ለመስራት በቀረ ለማረዛቅ የመጣ ነው፣ ገዳዩን ጀግና ማለት ፎቶውን እያመጡ መጨፈር። ለዚህ ሰው እንቅፋት የሆነው እኮ ገዳዩ አይደለም። ወረበል ሁን ብላችሁ ትንካላችሁት እዩ ሰው ነው። የእኛ ሰው ነው። የፈላባቸው ሴቶች እንዲቅዝር ያለባቸው ሴቶች አንዷ ጭራሽ ወታ ወላሂ ላዚም እኔ ከዚህም በፊት እኔ ቲክቶክ ላይ ማለት ነው፣ እኔ ማውቃት ጤነኛ ቪዲዮ ስትለቅ ነው። ድለድግ ያኔ ሀቅ እናውራ ጭራሽ ጭራሽ አንዷ እሷ ማለት ነው፣ ያቺ ቀረበ ቪዲዮ ወታ ማታውቅም፣ ምን ብትል ጥሩ ነው። ወላሂ እኔ እንደዚህ አይነት ወንድ ልጅ እንዳለ ባውቅ ኖሮ ኢጃዛ ይቅርታ፣ ሶሪ፣ ያኔ ኢጃዛ የማውጣ ነገር ቢሆን ኖሮ ከእጅ አያልፍም ነበር አለች ማለት እጃዛ በወጥነው ምን ለማለት ፈልጋ ነው? ሰፈሪ ነገር ይሄ ልጅ ከእጃዛ መቼም ከተወጣ ምንድነው ፈግድ ባ ይግባችሁ። ወንዳ ወንደ ነገር ወንድነት የቱ ጋ ነው? ሰሪ ያ ይቅርታ ወላ ወንድነት የቱ ጋ ነው? እንደዚህ በፎቶ እንደዚህ ከጎን በኩል ቆሞ ስላየሽው ስላየችው ወላ ወላ እኛ ሀበሻ ሴቶች መሆን ሴቶች ማለት ነው። ሴቶች አንደኛ ነገር ወንድ ማለት ይቅርታ የምር ምን እንደሆነ አናውቅም። ሀቅ እናውራ እርስ በራሳችን እ ይሁላችን እንደ አያሽ ጋበሽ ነው እንዳትሉኝ፣ በቋንቋ ነው ማውራው። ወንዶችም ልክ እንደዛው የሀበሻ ወንዶች ሲባሉ እልማም እንደዛ ነን። ሁላችንም ያሆንን አንድ። ሲቀጥል ደግሞ ዋናው ነገር ማለት ነው፣ ብዙ ነገር የለ ከኛና ከሀበሻና ከግብፆች ጋር ያገናኘዎት ነገር አለ፣ ባህሪ ማለት ነው ወይም ደሞ ፀባይ ወይ ደሞ አቀራረብ፣ ኪደ ሪፌን እናንተ መቼም ገብታችኋል፣ ወይንም ደግሞ የተመደድ የተዘረጋልንን እጅ መቁረጥ። ከነሱ ጋር ወላሂ ተመሳሳይ መንትዬ ነን። ም አትብሉ አትጨፍሩ። እኩልነን አንድነን ለምን ብዙ ብዙ ብዙ ብዙ ነገር እራሳችንን እንትን ብያለሁ። ምንም ልዩነት የለንም። ጀግና የገደለን ሰው የእናንተ ሰው ሲሆን ወይ ግሞ የእኛ ሰው ሲሆን ጀግና ማለት እነሱም ጋር አለ። እኔ እንጃ ወረበል የሆነ የምናገረው ነገር አለ፣ ግን አለ አይደለ ከዘረኝነት ወይ ደግሞ ከሃይማኖት ጋር አገናኝ ሾትሉኝ አላችሁ ብዬ እንጂ ይቅርታ እልምሆን ማለት ነው። ሁላችንም አንድ ነን። እነሱን አትናቁ፣ እኛም ከነሱ የምንሻለው ነገር የለም። ሴት ልጅ ማንኛውም ሰው ልጅ ወጥቶ ገዳይን ነፍስ ገዳይን ጀግና ካለ ቱ አለ ነው። አሌኩም አለ አይ አሐድ እኛ እኮ ማለት ነው ያኔ ከሰይጣን በምናችን ምናችን ይሻላል። ኧረ እኔ እንጃ። በዚህ አይነት እኮ ማለት ነው ሰይጣን ከግድግዳ ዳር ቁጭ ብሎ ተነስቶ፣ እውነቴን ነው የምላችሁ። በዚህ አይነት ማለት ነው ምክር ከኛ ያኔ ትእዛዝ ወይ ደግሞ ምክር ማለት ነው ከኛ እየጠበቀ ነው ማለት ይቻላል። እኔ እንጃ፣ የምር በጣም አስጠሊት ነገር ነው። ይቅርታ